አንድ መኪና ስናዞር ወደ ሰፊ ቦታ ነው ማዞር ያለብን። ምክንያቱም ዩተርን ስናደርግ ጠበብ ያለ ቦታ ላይ ከሆነ መኪናችን ወደኋላ ነው ወደፊት እየተመየ ተመላለስን የኋላ ማርሽ ማስገባት ግድ ይለናል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ሚስፍን ሸሪ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? በሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦች ሰላም ብያለሁ። እንግዲህ ዛሬ ሚስፈንሻ በአዲስ ቪዲዮ በአዲስ ርዕስ መጥታለች። ይህ ምንድነው ዩተር እንዴት ነው ዙረን በጠባብ ቦታ ላይ ወይም በሰፊ ቦታ ላይ ዙረን መመለስ የምንችለው ማለት ነው። ተርን እና ዩ ተርን ይለያያል። ተርን ማለት መመለስ ብቻ ነው። ለምሳሌ አንድ መንገድ ከሆነ እንደምታዩት ይህች አሁን ቀኝ ቀጥ ብላ እየሄደች ነው። ይህች አሁን መመለስ ማለት አሁን በምትሄድበት መንገድ ላይ ቀጥ ብላ እንደዚህ ከተመለሰች ይሄ ይሄ ማለት ነው። ይሄ መመለስ ነው። ዩተርን ማለት ደግሞ በይሄ በግራ በቀኝ በኩል ነው የተመለሰችው። ዩተርን ማለት ደግሞ እንደምታዩት እንደምታዩት ከዜብራ መንገዱ ከእግረኛ መንገዱ እንደዚህ በደንብ እጠፍ ብላ ወደ ግራ ሙሉ ለሙሉ ከተመለሰች ወይም የግራውን መስመር ከያዘች ዩተርን ይባላል ማለት ነው። ዙሮ መመለስ ማለት ነው። ዙሮ መመለስ ተርና ዩተር ይለያያል ማለት ነው። መታጠፍና ዙሮ መመለስ ማለት ነው። መታጠፍና ዙሮ መመለስ በአማርኛ እንግዲህ እንደምትለዋት። መኪና ቀጥብ ላይ እየሄደች ነው። ፍሬንቻ እያበራች ነው። ለምን አሁን የያዘችው ሀይላይት መንገድን ነው። የቀኙ በኩል የግራው በኩል ሃይላይት መንገድ ነው። ምክንያቱም ይሄ አሁን ዩተርን ማለት እንደዚህ ነው። ምልክቱ ይታያችኋል፣ ሰማያዊ ምልክት ያለበት አሁን ይህች መኪና ዩተርን አደረገች ማለት ነው፣ ዙራ ተመለሰች። ይሄ ማለት ዩተርን ማለት እንደዚህ ነው። ተርን ከሆነ ግን ቅድም እንዳሳየዋችሁ መኪናዋ ዝም ብላ መመለስ ብቻ ነው ያለባት ማለት ነው እና መኪናችን ሲንሳስገብ ስናሽከረከር እንደምታት መኪናው ፊት ለፊት ላይ ተጠንቅቀን ነው ማሽከርከር ያለብን። በተለይ ዙረን ስንመለስ በጣም ጥንቃቄ ያስፈልገናል። ነዳጅ መስጠት ምንም አያስፈልግም። ነዳጅ መስጠት ምንም አያስፈልግም? ነዳጅ መሰጡት ምንድን ነው፣ መሪያችሁ ሙሉ ለሙሉ ወደ ቀኝ ሆነ ወደ ግራ ከተቀለላችሁ በኋላ መኪናዋ ልክ እንደዚህ ይጣም ምንም እየሰጠ አደለ፣ ፍሬንቻ ግን እያበራ ደግሞ ለሌላ ምስኪና እያስተላለፈ ዩተርን ያደረገው። ምንድን ያደረገው ነዳጅ ሙሉ ለሙሉ አይሰጥም፣ ይተዋል። መኪናው መድከሙን ሲያውቅ ልክ መሪው እንደተቀለለ ደከፍ ብቻ ነው የሚያደርገው ካህን ገልጠል ዩተርን እያደረጉ ነው። ቀያም ነጯን መኪና ትራፊክ ከፊት ለፊት አለ ማለት ነው። በዚህ ጋር ዩተርን አድርጉ እያላቸው ነው። እንደዚህ በመሀል ብዙ መንገድ ሆኖ በመሀል ዩተርን ስታደርጉ በጣም ጥንቃቄ መሙላት አለበት። ለምን ከኋላም ሆነ ከፊታችሁ የሚመጣ መኪና ከእናንተ ጋር አክሲደንት እንዳይፈጥር ጥንቃቄ አድርጋችሁ የተሞላበት መንገድ ዞም። አሁን የመታት መኪና ቢጫው መኪና ሊዞር ነው፣ ግን ቦታው በጣም ጠባብ ነው። ስለዚህ አሁን ማርሽ ወደኋላ ወደፊት እያለ ቦታውን በደንብ ማስፋት እና መጠቀም አለበት። እንደምታዩት ቦታውን እየተጠቀመ ነው። ወደኋላ ወደፊት እያለ ቦታውን እየተጠቀመ ነው። ስለዚህ አሁን ተጠቅሟል። ቦታውን ሄዳ ማለት ነው። ጥንቃቄ መሞላት አለበት ማለት ነው። አንድ ነገር ወደኋላና ወደፊት እየተመላለሳችሁ በደንብ ቦታውን ሰፋ አድረጋችሁ ይዛችሁ፣ ከዛ በኋላ ወደምትፈልጉበት አቅጣጫ መመለስ አለባችሁ ማለት ነው። እንግዲህ ዛሬ ቪዲዮ ይህን ይመስላል። በሚቀጥለው ቪዲዮ በሌላ ጽርስ እስከምንገናኝ ሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።